መንፈስ ቅዱስም ሚያዝያ ዐሥራ አምስት በዚች ቀን የሀገረ ሜራ ኤጲስቆጶስ በሆነ በኒቆላዎስ ስም ለያቆባውያን ወገን በግብፅ ሀገር ያለች ቤተ ክርስቲያን የከበረችበት መታሰቢያ ሆነ። ይህም ኒቆላዎስ ስለ ካሃዲው አሪዮስ በኒቅያ ከተማ ከተሰበሰቡት ከ318 ሃይማኖታቸው የቀና ኤጲስቆጶሳት አንዱ ነው። ይችም በእስክንድርያ ምስራቅ ያለች ቤተ ክርስቲያን በአባሲኖዳ ገድል የታወቀች ናት። ይህም ቅዱስ በተጋድሎ ከፍ ከፍ አለ። በዲዮቅልጥያኖስም መኳንንት ፊት እምነቱን በመግለጥና በመታመን ብዙ መከራና ስቃይ ደረሰበት። ከ318 የከበሩ ሊቃውንት ጋራ በአንድነት ለመሰብሰብ እስኪደርስ እግዚአብሔር ጠብቆ አተረፈው። የዚህም አባት ታምርቶቹ የበዙና በአራቱ ማዕዘን የተገለጡ ናቸው። በሰላም በፍቅር አረፈ። በረክቱም ከኛ ጋር ለዘለሙ ትኑር አሜን። በዚህችም ዕለት ከሰባ ሁለቱ አርድእት አንዱ ሐዋርያ አጋቦስ መተሰቢያው ነው። እርሱም በሐዋርያት ሥራ መጽሐፍት ይታወሳል በሐዋርያው በቅዱስ ጳውሎስ ትንቢት እንደተናገረ። ሁለተኛም በቀላውዲዮስ ቄሳር ዘመን ታላቅ ረሃብ እንደሚመጣ ተናግሮ ትንቢቱም ተፈጽሞ ረሃብ ቸነፈር መጥቶ ብዙዎች ህዝቦችን አጠፋቸው። እንሆ ከገድሎ የቀረው የካቲት አራት ቀን ጽፈናል። በጸሎቱ የምትገኝ በረከቱ ከእኛ ጋር ለዛለሙ ትኖር አሜን። በዚህ ዕለት የመጥምቁ የቅዱስ ዮሐንስ ነፍሱ ከተቆረጠችበት ራሱ ጋራ በአየር ውስጥ እየዞረች አስራ አምስት ዓመት ካስተማረች በኋላ ተለይታ የወጣችበት ሆነ። በረከቱ ከእኛ ጋር ለዛለሙ ትኖር አሜን። በዚች ቀን የካሃዲ ዱዲያኖስ ንጉስ ሚስት የከበረች እለእስክንድርያ በሰማዕትነት አረፈች ይኸም ለጣዖታቱ እንደሚሰዋ መስሎ ቅዱስ ጊዮርጊስ በሰበተበት ጊዜ ዝንጉ ዱዲያኖስም እውነት መስሎት ራሱን ሊስም ተነሳ ቅዱሱ ግን ለአማልክት ከመሰዋት አስቀድሞ አይሆንም ብሎ እንዳይስመው ከለከለው ከዚህ በኋላ ዱዲያኖስ ወደ ቤተ መንግስቱ አዳራሽ ቅዱስ ጊዮርጊስን አስገባው በዚያም በንግስት እለእስክንድርያ ፊት የዳዊት መዝሙር በማንበብ ጸልየ በሰማች ጊዜ የተረጎመላት ዘንድ ለመነችው። ያን ጊዜ የተረጎመላት የክብር ባለቤት የጌታችን የኢየሱስ ክርስቶስን ጌትነቱን ገለጠላት። ትምህርቱም በልቧ አድሮ በክብር ባለቤት በጌታችን በኢየሱስ ክርስቶስ አመነች። ከዚህም በኋላ ሲነጋ ለአማልክት ወደሚሰዋበት ቅዱስ ጊዮርጊስን ወሰዶት። እርሱም የለከሱ አማልክትን ትወጣቸው ዘንድ ምድርን አዘዛት። ምድርም ዋጠጫቸው። ንጉሥ ዱዲያኖስም አፈረ እያዘነ ና እየተከዘ ወደ ሚስቱ እለእስክንድርያ ዘንድ ገባ። እሷም ክርስቲያኖችን ያትጣላቸው አምላካቸው ጽኑና ኃያል ነው አላልኩህምን አለችው። ይህንም ሰምቶ በእርሷ ላይ ተቆጣ፤ ያሰቃዩት ዘንድ ጡቶቿን ሰንጥቀው ይሰቅሏት ዘንድ አዘዘ። የሰማዕትነትም አክሊል በመንግሥተ ሰማይ ተቀበለች። እግዚአብሔርን በጸሎቷ ይማረን። ነዛ ለሞ አሜን። ዛ አቅረብኩ ማይሌት ያዘክሬ አላፍነት ዘጻምዱ ዘልፈለላ ነበብ ተወከብ ዜነ ኢትያ ጻፈ እንተረሰከ እግዚኦ